ቢስሚላህ አራሕማን ራሒም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የአልቆድ ዩቲዩብ ቻናል ቤተሰብ በዓላትና ታዳሚያን በዛሬው ይሳብ ታሪክ አምድ ፕሮግራም የሰዕለባ ኢብን አብዱራህማንን ልብ የሚነካ ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተሉ ይቀርባል። ቆይታችሁ ከኔ ጋር ይሁን። የሰዕለባ ታሪክ ዘመናትን ተሻግሮ ዓለምን በንባር አይቷል። ታሪኩ ሲደመጥ የለቅሶና የስቅስቅታ ድምጽ ካንደበቶች ፈልቋል። ረሱልን አብዝተው ከሚቀድሙ የመዲና ታዳጊዎች መካከል ሰዕለባ የተሰኘ ሰሃባ ነበር። በአንድ ወቅት ለጉዳይ በተላከበት መንገድ እየተጓዘ ከአንሷር ቤቶች በሩ ገርበብ ያለ አንድ ቤት አስተዋለ። ቤቱ በሩ ላይ ያለው መጋረጃ ንፋስ ገልጦት ገላዋን እየታጠበች ባለች እንስት ላይ አይኑ አረፈ። ያኔ እጅግ በጣም ደነገጠ። ወዲያው በፍጥነት አካባቢውን ለቆ ሄደ። እንዲህ ሲልም ራሱን ወቀሰ እንዴት እንዴት እይታዬን መቆጣጠር ጋተኝ! ረሱልን ባየሁበት አይኔ የእሳቸው መልእክት ተሸክሜ እንዴት አይኔ ሐረም ነገር ላይ ያርፋል? ምናልባትም ሙናፊቆኝ ይሆናል እያለ ተንሰቅስቆ ማንባት ጀመረ። ሐረም ባየሁበት አይኔ ረሱልን አልመለክትም፣ አላህ ይቅርስ ሂለኝ። አሊያም መለከል መውት መጥቶ ሩሄን እስኪያወጣት ከዚህ ኮረብታ አልወርድም ሲል ለራሱ ቃል ገባ። ከመዲና ተራሮች ወደ አንዱ አመራ። የአላህ መልእክተኛ ሰለላሁ አለይሂ ወሰለም ለጉዳይ ልከውት ስለቆየባቸው ስለ ሳዕለባ ማጣየቅ ጀመሩ። ቀናቶች አለፉ፣ ሳምንታት ተቆጠሩ። ስለ ሳዕለባ የተጠየቁ ሁሉ አላየነውም የሚል ምላሽ ሰጡ። ረሱሉል አሚን ዑመር ኢብኑል ኸጣብንና ሰልማን አልፋሪስን ከተወሰኑ ሰሃቦች ጋር ሆነው ሳዕለባን እንዲፈልጉት ላኳቸው። ዑመርም ከባልደረቦቻቸው ጋር በእግር በፈረስ ሲፈልጉት ቆይተው በስተመጨረሻም በመካና በመዲና መካከል ካለ አንድ ኮረብታ ላይ ደረሱ። በስፍራውም እረኞችን ተመለከቱ። ስለ ሰዕለባ ጠየቁ። የሰዕለባን አካላዊ ቅርጽ መግለጫ ምልክቶችን ነግረው አይተውት እንደሆነ ጠየቁ። ከዚያ ኮረብታ ስር ወተት እያለብን የምንሰጠው አንድ ወጣት አለ። እኛ ዘንድ ከመጣ አርባ ቀኑን ይዟል። ሌትም ቀንም ያነባል። የሚያለክስበትን ምክንያት ሊነግረን አልፈቀደም አሉ እረኞቹ። እነሱም ፀሐይ እስክትጠልቅ ጠብቀው በአቅራቢያው ተደብቀው ወጣቱን ይጠባበቁ ጀመር። ፀሐይ ስታዘነብል፣ እንደ ተለመደው ሰዕለባ ወደ እረኞቹ አመራ። ምንም ሳይናገሩ ወተቱን አልበው ሰጡት። የተሰጠውን ወተት ሁለቴ እንደተጎነጨ ዓይኖቹ በእንባ ዘለላ ተሞሉ። መጠጣትም አልቻለም። ኩባያውን ቁጭ አድርጎ ወደ ኋላ ዞረ። ኡመርና አብረውት ያሉት ሰሃቦች ከተደበቁበት ወጥተው ያዙት። ምን ነካችሁ? ረሱል ሙናፊቅ መሆኔን ተናገሩ እንዴ። ለዚህ ነው ልትፈልጉኝ የመጣችሁት? ምን ገጠመው ሲሉ በእጅጉ ተጨንቀዋል። ከዛ በንባና በርሃብ የተጎሳቆለውን ሰዕለባን ወደ መዲና ይዘውት ሄዱ። ረሱል ወደ ቤቱ አቀኑ አስፈቅደው በሩን ከፍተው ገቡ ሰዕለባም ፊታቸውን ላለማየት ፊቱን ወደ መሬት ደፍቶ አቀረቀረ ረሱሉል አሚን ጭንቅላቱን ቀና አድርገው በታፋቸው ላይ አስደግፉት ያ ነብየላህ ይህን በወንጀል የተጨማለቀውን ጭንቅላቴን በክቡር አካሉ ላይ አያሳርፎት አላቸው። ነቢዩ ሰዕለባ ሆይ ምን ያሰጋል ሲሉ ጠይቁት የአላህ ቅጣት ሲል መለሰ ምን ትፈልጋለህ የጌታዬን እዝነት የምትፈልገውን እንድታገኝ ከምትፈራው እንድትጠበቅ እኔ ዋስ ሆነሃለሁ፣ ሲሉ አዛኙ ነቢይ አረጋገጡለት። ያ ነቢያላህ፣ እነሆ የጉንዳን መንጋ በደሜ ስር እየተተለተለ እንደሚሄድ አይነት ስሜት ይሰማኛል አለችው። ይህ ሞት ነው፣ እነሆ ጌታህን ትገናኛለህ በማለት ሻህዳን አስታወሱት። ሰዕለባም ወደማይቀረው ሞት ተጓዘ። መልእክተኛው ሰለ ላሁ ዐለይሂ ወሰለም ሰግደውበት ወደ ቀብር ቦታ ሲወስዱት አካሄዳቸው ልክ በተጣበበ መንገድ እንደሚጓሰው በጣታቸው ጫፍ ሲራመዱ ያስተዋለ ዑመር ነቢዩ ጭንቅንቅ በሌለበት ለምን እንዲህ እንደሚራመዱ ጠየቃቸው። ወላሂ፣ ያ ዑመር፣ የሰዎች ጭንቅንቅ ሳይሆን እጅግ በጣም ብዙ መላይኮች ጀናዛውን ለመሸኘት መንገዱን አጨናንቀውታል። ከእነሱ ጋር እየተጋፋው እንዳልረግጣቸው ተጠንቅቄ ነው እንዲህ የምራመደው በማለት መለሱለት። እኛስ አንዴ ሳይሆን በቁጥር የማናስታውሰው ጊዜ አላህን አላመጽንም። እይታችንንስ በሀራም አላቆሸሽንም። ታዲያ አልቅሰው ወደ አላህ መመለስ ለምን ከበድን? ለነዚያ ላመኑ ሰዎች ልቦናቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰምን? እኛም ወደ አላህ ተውባ የምንመለስ አላህ ያድርገን። በማለት ለዛሬ ያዘጋጀሁት የሰዕለባ ኢብኑ አብዱራህማን ታሪክ ይህን ይመስላል። የአላህ ፍቃድ ሆኖ በሌላ ዝግጅት እስክንገናኝ የአላህ ሰላምና እዝነት እንዳይለያችሁ እየተመኘሁ በዚሁ እሰናበታችኋለሁ።